የሴቶችን ተሳታፊነትና ተጠቃሚነት ለማረጋገጥ በትኩረት እየተሠራ መሆኑን የግብርና ሚኒስቴር አስታወቀም። ሚኒስቴር መሥሪያ ቤቱ የሴቶችን አቅም መገንባትና ለውጤት መትጋት ዋና ቀዳሚ ጉዳይ ስለመሆኑ ገልጿል። ሰለሞን አሰፌ ከግብርና ሚኒስቴር የሴቶችና ማኅበራዊ ጉዳይ አካቶ ትግበራ ሥራ አስፈጻሚ ወይዘሮ ገነት አብደላ ጋር ተከታዩን ቆይታ አድርጓል። አመሰግናለሁኝ ስምና ኃላፊነት ገነት አብደላ ይባላለሁ በግብርና ሚኒስቴር የሴቶችና ማህበራዊ አካቶ ትግበራ ስራ አስፈጻሚ ነኝ። እንግዲህ እንደ አጠቃላይ ይህ ሂደት ወይም ደግሞ እርስዎ የሚመሩት አጠቃላይ ስራዎች ምንድን ናቸው? ይሄ ስራ አስፈጻሚ በሴቶች ህጻናት፣ ወጣቶች፣ አካል ጉዳተኞች እና ሌሎች ተጋላጭ ህብረተሰብ ክፍሎች በግብርናው ውስጥ ተሳታፊና ተጠቃሚነታቸው የጎላ እንዲሆን በተለይ ሴቶችም አካል ጉዳተኞችም በአበርክቷቸው ልክ ተጠቃሚ የሚሆኑበትን ሁኔታ የሚያረጋግጥ የሚከታተል፣ በሞኒተሪንግ ኤንድ ኢቫሉሽን እንደገና በተጨማሪ ደግሞ ስትራቴጂዎች ሲዘጋጁ፣ ደንቦች፣ መመሪያዎች በግብርና ውስጥ ሲዘጋጁ፣ ፖሊሲ እያንዳንዱ ነገር ሲዘጋጅ ከነዚህ ማህበረሰብ ክፍሎች አንጻር የተቃኘ ነው ወይ የእነሱን ተጠቃሚነት ተሳታፊነት በተለይ እነዚህ የድሃ ድሃ የሚባሉትን ምን ያህል ተጠቃሚ ያደረገ ስራ እየሰራ ነው የሚለውን ነገር የምንከታተል የምንደግፍ፣ የምናሰለጥን ክፍል ነን ማለት ነው። በተለይ ደግሞ የዛሬ ጉዳይ የሴቶች ጉዳይ ነውና ሴቶች እንዲበቁ ውጤት እንዲያስመዘግቡ፣ እንደው የምትሰሩ ስራ በተለይ ሴቶች ላይ እስኪ እናውራ። ግብርና የኢኮኖሚ ሴክተር ነው። ይሄ የኢኮኖሚ ሴክተር ኢኮኖሚካሊ ድጋፍ ማግኘት የሚገባቸው ኢኮኖሚካሊ እኩል ውሳኔ ሰጪ እንዲሆኑ ሴቶች በአበርክቷቸው ልክ ተጠቃሚ እንዲሆኑ የምናደርግበት እንደሆነ ነው። ይሄንን የምናደርገው እንግዲህ ማርች ኤይትን ዛሬ ስላከበርን ብቻ ሙሉ የሴቶች ችግር የአርሶ አደሯ የአርብቶ አደሯ ችግር ተፈታ ማለት ሳይሆን አሁን ዛሬ ላይ የደረስንበትን አይተን ቀጣይ ደግሞ ያለባቸውን ክፍተቶች እየለየን ውሳኔ ሰጪ አካላቶች ውሳኔ እንዲሰጡ የምናደርግበት የንቅናቄ መድረክ ነው ማለት እንችላለን። ለሴቷ ተጠቃሚ ያደረገውን በተንቀሳቀሰው ልክ ይሄንን ነው ብሎ ያቀረበበት እለት ስለሆነ ማርች ኤትን በንቅናቄ እንወስደዋለን። ግን አመቱን ሙሉ የሴቷ ስራ የሚሰራ ነው ማለት ነው። ሴትነት የሁሉም መሰረት ነው እና ሴቶች ውጤታማ እንዲሆኑ ወደ አመራርም እንዲመጡ እንድን እንዲያገኙ እንደው ከተሞክሮ ከስራ ሂደት አንጻር ምን ይላል? ሴቷ የኢኮኖሚው ዘርፍ ላይ ከፍተኛ የኃላፊነት ቦታ ላይ ልትሆን የምትችልበት ከቤቷ ጀምሮ ነው። ኃላፊነት ማለት ትልልቅ የፖለቲካ ዘርፎችን ከመምራት ጎን ለጎን ከቤት ጀምሮ ኃላፊነት፣ ውሳኔ ሰጪነት በዚህ ልክ ነው። እያንዳንዱ ማህበረሰብ ውስጥ በሚደረጉት በማህበራት ውስጥ እንደገና ደግሞ በትንሽ ጀምሮ የውሳኔ ሰጪነትና የኃላፊነትን እኛም በዛ ልክ ነው ሴቶችን እያበቃን ውሳኔ ሰጪ እንዲሆኑ ከቤቷ ጀምሮ አገርን ልትመራ የምትችልበትን አግባብ እየፈጠርን ያለንበት ሁኔታ ነው። ጥሩ ውጤቶች ጥሩ ተሞክሮዎች እንደ ግብርና ሚኒስቴር እስከታች ድረስ ያለ ስራ አለ ማለት ነው። ከነማን ምን ይቀር። አሁን በተለይ ሴቶች አርሶ አደር ብቻ አይደለም መሆን ያለባቸው፣ አርብቶ አደር ብቻ መሆን የለባቸው፣ በትንሽ እርሻዎች ላይ ብቻ መስራት የለባቸውም። ትልቅ ኢንቨስተሮችን እየፈጠርን ያለንበት ሁኔታ ነው። እነዚህ ፋይናንሻል የሚባሉ አካላቶች ብድር ለሷ አምነዋት ሰጥተዋት፣ በዛ ልክ በብድሯ ተጠቅማ ከፍ ወዳለ ስራ እንድትሄድ ማደርግበት እነዚህ ከፍተኛ አመራሮች ደግሞ በእያንዳንዱ እቅድ ጀምሮ እስከ ክንውን ድረስ የሴቷን ተጠቃሚነት፣ ተሳታፊነትን ሊያረጋግጡ የሚችሉ ስራዎች አሉ። ነገር ግን የሴቷ መዋቅራዊ ለውጥ ምን ያህል ተለውጣለች፣ የት ደርሳለች፣ ምን ያህል መዋቅራዊ ለውጥ መጥቷል፣ ኢኮኖሚካሊ ከየት ተነሳ፣ የት ደርሳለች ብለው በእቅድ በሪፖርት በደንብ መታየት ያለበት። በተጨማሪ ደግሞ ህዝብ ተወካዮች ምክር ቤት በየጊዜው ግምገማ ያደርጋል። ግምገማ በሚያደርግበት ወቅት የሴቷ ተጠቃሚነት ምን ያህል ነው፣ የሚመለከተው አካል በየዘርፉ ምን ያህል ነው ብሎ ቆጥሮ ልክ ሌላውን ስራ እንደሚቀበለው ለሴቷ ትኩረት አድርጎ መስራት መቻል አለበት ብዬ አደራ ላለሁኝ ማለት ነው። ለጊዜ በጣም አመሰግናለሁ። አመሰግናለሁ።